የኢትዮጵያ ጦር ወደ ድንበር ተንቀሳቀሰ ታላቅ ጥቃት ታስቧል በምስራቅ አፍሪካና በቀይ ባህር ቀጠና ለሚገኙ ሁሉ ስጋት የሆነው አደገኛ ወጥመድ ውስጥ ገብቷል ያ አንዴ በግብጽ ግብዝነት መሳሪያዎች ሲታጠቅና ራሱን ሲያደራጅ የነበረው ከሁቲዎች ጋር ቅንጅት ፈጥሬ ያለው እያለ አሜሪካና ምዕራቡን ዓለም ለማስፈራራት ሲሞክር የነበረው የኢትዮጵያ ባንዲራን ሲመለከት በቁሙ የሚቃዠው በፍርሃት የሚርደው ገና ሶማሊያና ኢትዮጵያ ከመስማማታቸው እጅግ መራር መርዶ ሰምቷል። የኢትዮጵያ ጦር አስገራሚ እንቅስቃሴ አድርጓል። ኢትዮጵያ ያደረገችው እንቅስቃሴ ምንድን ነው፣ እንዴት ወጥመድ ውስጥ እስገባ የሚለውን እጅግ አነጋጋሪ ከሆነው የኢትዮጵያ እርምጃ ጋር አያይዘን እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። መቼም የኢትዮጵያ ጦር በሶማሊያ በነበረው የበርካታ ዓመታት ቆይታ ውስጥ አልሸባብ ላይ የወሰደው አስገራሚ እርምጃና ለሶማሊያ መንግሥት የዋለው ውለታ የሚዘነጋ አይደለም። ታዲያ ከዚህ ሁሉ ዓመታት በኋላ ግን ኢትዮጵያ የባሕር በር ጥያቄ ስታነሳ ውለተዋ ተረስቶ ከሀገሬ ወጥተሽ ውጪ ተብላ ነበርም። የኋላ ኋላ ግን ሶማሊያ ከተኛችበት ረዥም እንቅልፍ በቱርክ አማካኝነት ተቀስቅሳ አነቅታለች። የማደንዘዣው መርፌ የወጋቻት እና በማይሆን መንገድ እየመራቻት ገደል ልከታት የነበረችው ግብፅም ወራጅ አለ ተብላለች። ከኢትዮጵያ ጋርም በጋራ ለመቆም ተስማምታ ኢትዮጵያ ጦሯን በሶማሊያ ዳግም እንድታሰማራ ፈቅዳለች። ታዲያ የኢትዮጵያ በሶማሊያ ጦሯን እንደምታሰልፍ ባወቀች ጊዜ እጅግ አስገራሚ የተባለውንና የአልሸባብን ክንድ የሚሰብረውን እርምጃ ወስዳለችም። አልሸባብ ታላቅ ፍርሃት ውስጥ ገብቷል። የሚያደርገውን ነገር አጥቷል። በኢትዮጵያ የቁርጥ ቀን ልጆች በዚያ በምስራቅ አፍሪካ ብሎም በመላው አፍሪካ ውስጥ ፍርሃት በሚጭረውና ወደር የለሹ የኢትዮጵያ አየር ኃይል አይቀጡ ቅጣት እየተቀጠመው ተሰምቷል። የኢትዮጵያ አየር ኃይል አልሸባብ ታጣቂዎች ላይ የአየር ጥቃት መፈጸሙንም አስታውቋል። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት መካሄዱን የሶማሊያ መከላከያ ሚኒስቴር አረጋግጠዋል። የሀገሪቱ የመከላከያ ሚኒስትር አብዱልቃዲር መሐመድ ኑር እንደገለጹት የኢትዮጵያ አየር ኃይል በአልሸባብ ምሽግ ላይ የሚሳይል ጥቃት የፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው ተብሏል። ይህ ጥቃት ደግሞ ኢትዮጵያ በአልሸባብ ኢላማዎች ላይ የፈጸመችው የአየር ጥቃት በሶማሊያ ዕውቅና ነው። ሚኒስትሩ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ ውሳኔዎችን ባስቀመጠው ማዕቀፍ መሰረት የተካሄደ መሆኑንም በመጥቀስ የሶማሊያና ኢትዮጵያ በሰላም ዙሪያ ያላቸው ትብብር እየጨመረ መምጣቱም ገልጿል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ ይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ አገራት ወታደሮች ድጋፍ ባገኘው የሶማሊያ ኃይልና በአልሸባብ ታጣቂዎች መካከል በዚህ በረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተባባሰበት ወቅት ነው። የመካከለኛው ሸበሌ ክልል በአልሸባብ ና በአፍሪካ ህብረት ወታደሮች መካከል ግጭት የሚፈጠርበት ቦታ ሆነው የቆየ ሲሆን እንደ አውሮፓውያን አቆጣጠር በ2021 በክልሉ ቢያ አዴድ አካባቢ በተደረገው ጦርነት የበርካታ ሰዎች ህይወት መጥፋቱ ተጠቁሟል። የኢትዮጵያ ተሳትፎ ለወራት ከዘለቀው ውጥረት በኋላ ከሶማሊያ ጋር ያለውን ግንኙነት መቀዛቀዙን ተከትሎ በአንካራው ስምምነት ዳግም እንዲጠናከር ሆኗል። ባለፈው ወር ሶማሊያ ኢትዮጵያ በአውሶም እንድትሳተፍ ፈቅዳለች። ይህ እርምጃ የአፍሪካ ህብረት ተልእኮ ሽግግር የተጀመረበት ወቅት በአልሸባብ ላይ የተደረገው ውጤትን ለማስቀጠል ወሳኝ ነው ተብሏል። ይህ እንዲህ እንዳለ አሜሪካ ጥቃት ሊፈጽም እንደሚቻል ማስጠንቀቋን ተከትሎ የሞቃዲሾ ባለሥልጣን በአደን አደ የዓለም አቀፍ አውሮፕላን ማረፊያ ላይ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች እንዳይገቡ በማገድ የጸጥታ ማስጠበቅ እርምጃዎችን አጠናክረዋል መባሉን ጋዜጣ ፕላስ ዘግቧል። ይህ ጥቃት ሶማሊያና ኢትዮጵያ በህብረት ለመስራት ከተስማሙ በኋላ አልሸባብን ለማዳከም ተብሎ የተወሰደ ነው ተብሏል። እንደሚታወሰው ደግሞ የሶማሊያ ብሔራዊ ቴሌቪዥን ጣቢያ በአሰራጨው ዘገባ ከ40 በላይ የአሸባሪው ቡድኑ አባላት ተዋጊዎች ስኬታማ በነበረው ኦፕሬሽን ተገልለዋል። የሶማሊያ ጦር የሰጠው መግለጫ ኦፕሬሽኑ እንደተካሄደ ማረጋገጫ የሰጠ ሲሆን ከዓለም አቀፍ አጋሮች ጋር በመተባበር በሂርሻበሌ ግዛት ቢያ ካዲ አካባቢ የተሳካ ዘመቻ አካሂደናል ብለዋል። የሶማሊያ ብሔራዊ ጦር ከዓለም አቀፍ አጋሮችና የአካባቢው ሰዎች ጋር በመሆንም ሌላ ተጨማሪ የአሸባሪ ቡድኖችን ክንፋቸውን እና ክንፎች አባላትን ከአካባቢው ለማጽዳት እየሰሩ በመሆን የሶማሊያ ጦር በኤክስ ገጽ ባወጣው መግለጫው አስታውቋል። እንደ አውሮፓውያን አቆጣጠር በ2004 በሶማሊያ የተመሰረተው አልሸባብ እንደ አውሮፓውያን አቆጣጠር በ2010 ጀምሮ የተለያዩ የሶማሊያ ግዛቶችን መቆጣጠር የቻለ ሲሆን ከሶማሊያ ዋና ከተማ ሞቃዲሾ ግን እንዲወጣ ተደርጓል። በዚህም ከዛን ጊዜ ጀምሮ አልሸባብ የሽምቅ ተዋጊ በመሆን በተለያዩ የሶማሊያ አካባቢዎች በሞቃዲሾ መንግስት ጦርና አጋሮች ላይ የአጥፍቶ መጥፋት ጥፋቶችን ሲፈጽም ነበርም። አልሸባብ እንደ ኤሮፓውያን አቆጣጠር በ2012 ጀምሮ በይፋ የአልቃይዳ ክንፍ መሆኑንም ያወጀ ሲሆን በዚያም ሶማሊያ መረጋጋት የተሳናት ሰላም የራቃት ሀገር እንድትሆን የራሱን ከፍተኛ ሚዳ ሲወጣ ነበርም። እንደሚታወቀው ሁለቱ መሪዎች በቅርቡ በሶማሊያ ተገናኝተው ውይይት አድርገዋል። አንካራ ላይ የተደረሰው የመሪዎቹ ስምምነትን ለመተግበር የሁለቱ ሀገራት ባለስልጣናት በቅርቡ አንካራ ውስጥ የቴክኒክ ውይይት ማድረጋቸውን በማወደስ የሁለትዮሽ ገንቢ ውይይት እያደረጉም ለመቀጠል መሪዎቹ ቁርጠኝነታቸውን መግለጻቸው ያመላክታል። መግለጫው የሁለቱ ሀገራት ወታደራዊ አዛዦች በጸጥታ ዘርፍ ትብብር ለማድረግ በቅርቡ ሞቃዲሾ ውስጥ የደረሱበትን ስምምነት በአሁንታዊ እርምጃነት እንደሚያዩትም አውስተዋል። ጠቅላይ ሚኒስትር አብይ ወደ ሞቃዲሾ ያቀኑት የኢትዮጵያ ወታደሮች በአፍሪካ ህብረት የድጋፍ ሰጪና ማረጋጊያ ተልዕኮ ስር በሚያደርጉት ስምሪት ዙሪያ የሁለቱ አገራት ወታደራዊ ሹሞች ስምምነት በተፈራረሙ ማግስት ነው። ጠቅላይ ሚኒስትር አብይ ሞቃዲሾ ዓለም አቀፍ አውሮፕላን ለቀው ከወጡ በኋላ አልሸባብ በርካታ ሞርታሮች ወደ አውሮፕላን ማረፊያው ማስወንጨፉ ተነግሯል። ኢትዮጵያና ሶማሊያ ለአንድ ዓመት ያህል በከባድ ውዝግብ ውስጥ ከቆዩ በኋላ በቱርክ አሸማጋይነት በደረሱ ስምምነት ግንኙነታቸው የሚሻሻሉ እና የሚያሻሽሉ እርምጃዎች ለመውሰድ ተስማምተው እየወሰዱ ነው። የሁለቱ አገራት ግንኙነት እንዲሻሻል ለወራት ጥረት ያደረገችው ቱርክ ባለፈው ታሳስ ወር በመሪዋ ረሲብ ጣይብ ኤርዶጋን አማካኝነት ከስምምነት ተደርሶ ጠቅላይ ሚኒስትር አብይና ፕሬዚደንት ሀሰን ሼክ አንካራ ላይ ስምምነት መፈረማቸው ይታወሳል። በስምምነቱ መሠረት የሁለቱ አገራት ግንኙነትን ለማሻሻልና ለማጠንከር ባለፉት ወራት የሁለቱ ሀገራት ከፍተኛ ባለሥልጣናት በአዲስ አበባና ሞቃዲሾ ተገናኝተው ውይይት ማድረጋቸው አይዘነጋም። ከዚህም በፊት ከአልቃይዳ ጋር ግንኙነት አለው የሚባለው የሶማሊያው እስላማዊ ታጣቂ ቡድን በዋና ከተማ ሞቃዲሾ ውስጥ በታጣቂዎች ተሽከርካሪዎች ላይ በሚጠመዱ ቦምቦች እና በተወንጫፊ መሳሪያዎች ተደጋጋሚ ጥቃት በመፈጸም የበርካታ ሰዎችን ሕይወት አጥፍቷል። ምስራቅ አፍሪካዊቷ ሀገር ሶማሊያን የሚያስተዳድረው መንግስት አሸባሪውን አልሸባብን ለመቆጣጠር ያስችለኛል ያለውን ሕግ በዋና ከተማ ሞቃዲሾ ተግባራዊ እንዲደረግ ማዘዙ ይታወሳል። የኢትዮጵያ፣ ሶሪያ፣ የመን፣ ሱዳን፣ ሞሮኮ እና ታንዛኒያ ዜግነት ያላቸው ሰዎች ቡድኑ መቀላቀላቸው፣ በቁጥጥር ስር የዋሉ ተዋጊዎች ከመካከለኛው ምስራቅ ከመጡ አሰልጣኞች ጋር እንደሚሰሩ መናገራቸው ሪፖርቱ አመላክቷል። አሜሪካ፣ ሶማሊያ እና በአፍሪካ የአሜሪካ እዝ የአይኤስ ሶማሊያ ተዋጊዎች ቁጥር በፍጥነት እየጨመረ መምጣቱን፣ ከባለፈው ዓመት በፍጥነት መጨመሩን ባለፈው ወር መግለጻቸው ይታወሳል። የአይኤስ ሶማሊያ አባላት ቁጥር አነስተኛ ቢመስልም የውጭ ሀገር ተዋጊዎች አሁን በሚታየው ደረጃ እየተቀላቀሉ ከቀጠሉ በቅርብ ዓመታት ውስጥ ለሶማሊያም ሆነ ለቀጠናው ስጋት መደቀኑ አይቀሬ ነው ተብሏል። በአፍሪካ ቀንድ የሚታየው ወቅታዊ ውጥረትም የቡድኑ የሰው ኃይል እንዲጨምር አድርጎት ነበርም። ባለፈው ዓመት ሰኔ ወር ላይ ከአሜሪካ የአየር ጥቃት ያመለጠው የአይኤስ ሶማሊያ የቀድሞ መሪ አብዱል ቃድር ሙሚን በአፍሪካ የአይኤስ ክንፎች መሪ ሆኖ መሾሙ ተመላክቷል። አይኤስ ሶማሊያ በአሁኑ ወቅት በሙሚን የቀድሞ ምክትል አብዱራህማን ፋሂየ ኢሴ እየተመራ የሚገኘውና የፋይናንስ ጉዳዮችን የሚመራውም አብዱላይ ዋረን ሞላቃ እንደሚያስተዳድር የተመድ ሪፖርት ጠቁሟል። በሶማሊያ የሚገኘው አሸባሪ ቡድን አልሸባብ ለኢትዮጵያ ብሔራዊ ስጋት እንዳይሆን በየትኛውም ሁኔታ አሸባሪ ቡድኑን የማዳከም ሥራ የሚቀጥል ይሆናል ሲል የኢትዮጵያ መንግሥት አስታውቆ ነበርም። ከዚያም ባሻገር አልሸባብ ከውቲ ታጣቂዎች ጋር በትብብር እየሰራ መሆኑንም ተናግሯል። ሁለቱ ቡድኖች በቀይ ባህርና በሕንድ ውቅያኖስ የአሜሪካና የብሪታኒያ መርከቦች ላይም ጥቃት ማድረሳቸው ይታወቃል። በዚህም በአልሸባብ ላይ የተጠናከረ እርምጃዎች እንዲወሰዱ አሜሪካ እገዛ እንደምታደርግ ነው የተገለጸው። በሶማሊያ የሚንቀሳቀሰው ሽብርተኛ ቡድን አልሸባብ ከየመን ሁቲ ታጣቂዎች ጋር በትብብር እየሰራ መሆኑንም የአሜሪካ የደህንነት ተቋማት ይፋ አድርገዋል። በሶማሊያ በሁለትዮሽ ስምምነት መሰረት ተመስርቶ የሚገኘው የኢትዮጵያ መከላከያ ሰራዊት ሁኔታን በተመለከተ አሰራር ለመዘርጋት የሁለቱ ሀገራት የጦር አዛዦች ስምምነት ላይ መድረሳቸውም ታውቋል። ኢትዮጵያ ከሶማሊያ ጋር ባላት የሁለትዮሽ ስምምነት እስከ 7000 የሚሆኑ ወታደሮችን በሀገሪቱ ውስጥ ማሰማራቷ ይታወሳል። በሶማሊያና ኢትዮጵያ መካከል ያለው ውዝግብ በአንካራ ስምምነት መፈታቱን ተከትሎ ሶማሊያ የኢትዮጵያ ወታደሮች በአዲሱ የአፍሪካ ሕብረት የድጋፍና የማረጋጋት ተልዕኮ ኤዩሶም ውስጥ ለማካተት አሳልፈው የነበረውን ውሳኔ ልትቀለብስና በተልዕኮ ለማካተት እያጤነች እንደነበር ከዚህ ቀደም ተዘግቦ ነበር። ለሶማሊያ ያለውና መቀጠል ከኢትዮጵያ ወታደር በላይ ዋጋ የከፈለ የለም። የኢትዮጵያ ከፍተኛ የሆነ ጦር በሶማሊያ ውስጥ አሁንም ቦታውን እንደያዘ ይገኛል። የኢትዮጵያ ጦር ለ15 ዓመታት በላይ በረሃ የቆየ እጅግ ከፍተኛ ልምድ ያለው እና ያካበተ አልሸባብን እጅግ አብዝቶ የሚያውቀው አልሸባብም አብዝቶ የሚፈራው ባራክ ኦባማ እጅግ ምርጡ ተዋጊ ያሉት በቁጥር እስከ 10000 የሚሆን ጦር ነው። 3000ው በተባበሩት የሰላም አስከባሪ ኃይል ስር የገባ ሲሆን 7000 የሚሆነው ደግሞ በኢትዮጵያ መንግሥት እንዲገባ የተደረገ ነው። እኒህ የኢትዮጵያ ወታደሮች አልሸባብን ከሞቃዲሾ እየገረፉ በደቡብ ሶማሊያ የባህር ጠረፎች ላይ እንድሜ ሽግም አድርገውታል። ውድ የቻናላችን ተከታታዮች በዛሬው ዝግጅት በደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቶ መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸርቆዩን